ሰላም እንዴት ናችሁ! ሰሞኑን እንግዲህ በጣም አነጋጋሪ ነበረው የቲክቶከሯ ዲቦራ የሰርግ ቅድመ ዝግጅት። በሌላው ዓለም ላይ ፕሪ ዌዲንግ በመባል የሚታወቅ ሲሆን ለእሱ አንዳንድ ነገር እናያለን። እንግዲህ ይሄ የሰርግን ሰርግ ላይ ትኩረት አድርጎ የሚሰራ የዩትዩብ ቻናል ነው። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ታደረጉና ይሄን ቤት ትቀላቀላላችሁ ማለት ነው። ሰርግ ላይ ስለ ሰርግ አንዳንድ ነገሮችን የምናይበት የዩትዩብ ቻናል ነው ማለት ነው። ስለዚህ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። በቅርቡ ለምታገቧ ለሚያገባው ጓደኛችሁ በመላክ ይሄን ቤት ተቀላቀሉ፣ እንዲቀላቀሉ አርጓቸው። ከተማችን ላይ እየተካሄዱ ስላሉ ሰርጎች፣ ስለ ወጪዎቻቸው፣ እንዴት እንደተሰራ ምን ያህል እንደተሰራ ስለ ቪዲዮ ኳሊቲ፣ ስለ ዲጂዎች፣ ስለ አዘጋጆች በተለምዶ ፕሮቶኮል ስለሚባሉት ስለሱ በጣም በዲቴል የምናወራበት ነው። ስለዚህ ስለ ኢትዮጵያ ሰርግ ዝግጅቶች ማወቅ ስለምትፈልጉ ቪዲዮዎች ማየት የምትፈልጉ ሰብስክራይብ አርጉ ማለት ነው። ሶ ዛሬ እንግዲህ ስለ የዲቦራ የቅድመ ሰርግ ዝግጅት ኦር ደግሞ ፕሪ ዌዲንግ ስለሚባለው ነገር ትንሽ እንድናወራ ነው። እንግዲህ ይሄ የ ፕሪዊዲንግ የሚባለው ወር ደግሞ የሰርግ ቅድመ ዝግጅት በተለምዶ ከመስክና ስቱዲዮ በመባል ከሚታወቀው በጣም በከፍተኛ ሁኔታ ለየት ያለ ሲሆን፣ ምክንያቱም የሰርግን በጣም የጊዜ መጣበብን፣ ምክንያቱም በአንድ ቀን የማይሰሩ የሰርግ ዝግጅቶችን ወደ ፕሪዊዲንግ በማስጠጋት ወር ደግሞ የሰርግ ቅድመ ዝግጅት ላይ በማምጣት የሰርግ ቀን የሚኖረውን የተጨናነቀ ጊዜን ትንሽ እረፍት እንዲኖረው ሰፋ እንዲል ጊዜውን ለመጠቀም እንዲረዳ ተብሎ የሚዘጋጅ ነው። ይህ ማለት እንግዲህ በመስክና ስቱዲዮ ወቅት አንዲት ሙሽሪት ከሙሽራው ጋር ፎቶና ቪዲዮ የምትሰራ ሲሆን ያም ደግሞ በተለይ ደግሞ ለቴንኪው ካርድ እንዲሁም ደግሞ ለተለያዩ አልበሞች ከሰርጉ ውጪ የሚሆን ሲሆን ይሄኛው ግን ልክ የሰርግ እለት የሚካሄደውን ከሚዜዎች ሙሽሪት ከሚዜዎቿ ጋ ሙሽራው ከሚዜው ጋር ያለውን የሰርግ ዝግጅት አዳራሽ ከመግባታቸው በፊት የሚደረግ የሰርግ ዝግጅት፣ ሲለብሱ ሊሆን ይችላል። ሙሽሪት ጸጉሯን ስትሰራ፣ እሱ ጸጉሩን ሲሰራ፣ ሙሽራው ሚዜዎቹን ሲያለብስ፣ ሚዜዎች ሙሽራውን ሲያለብሱ ሙሽሪት ስትለብስ ስትለባብስ ሚዜዎችን ስታለብስ ሚዜዎች እሷን ሲያስውቡ ሲያስጌጡ እና ሲያለብሷት እንዲሁም ደግሞ አብረው ፎቶ ሲነሱ የሚያሳይ ሲሆን ሙሽራውም ደግሞ በግሉ ከሚዜዎቹ ጋር የራሱን ሚዜዎች ሲያስውብ ሲያስጌጥ እነሱም ሲያስውቡት ሲያስጌጡት የሚያሳይ ቪዲዮዎች እና ፎቶዎች የሚሰሩበት የዕለት ውለት በሚለበሱ ልብሶች የሰርግ ቀን የሚለበሱ ልብሶች የሰርግ ቀን በሚደረግ የሙሽሪት ቀሚስ እነዛን ጨምሮ በቢጃዋማም ትነሳለች በተለያየ ከጌጣጌጦቿ ጋር ትሰራለች ማለት ነው። እነዚህ እነዚህ ነገሮች እንግዲህ ብዙ ጊዜ ሰርግን በጣም ቢዚ ከሚያደረጉ ነገሮች አንዱ ናቸው። ምክንያቱም ብዙ ጊዜ ለምሳሌ የምሳ ፕሮግራም ከሆነ ያ የምሳ ፕሮግራም እስከ ስድስት ተኩል አዳራሽ መግባት ካለበት፣ ይቺ ልጅ እንግዲህ ሙሽሪት መሰራት ካለባት ጊዜ በጣም በጠዋት ትነሳለች። በጣም ቢዚ ትሆናለች። ቢያንስ እስከ አራት አምስት ሰዓት ድረስ ይሄ ስራ ይሰራል ማለት ነው። ይሄ ስራ ከተሰራ በኋላ ከቤተሰብ ጋር የፎቶ ፕሮግራም ይኖራል። መውጣት አለ ሙሽራው መጥቶ የሚወስዳት አለ። ያ ያ ተጨማምሮ ስድስት ሰዓት ተኩል መግባት የሚኖርባቸው ሙሽሮች ወደ ስምንት ሰዓት ወደ ዘጠኝ ሰዓት ይሄድና ከአዳራሽ ላይ የሚያሳልፉት ሰዓት ለምሳሌ አንዳንድ አዳራሾች 11 ሰዓት መውጫቸው ይሆናል ምሳ ፕሮግራም ከሆነ እራት ፕሮግራም ስለሚያዘጋጁ ማለት ነው። ሌላ ሰርግ ስለሚይዙ ብዙ ጊዜ 11 ሰዓት መውጫ ይሆናል። በእንግዲህ ሙሽሪ ዘጠኝ ሰዓት ገብታ ቁጭ ብላ ምግብ እስኪበላ አስር ሰዓት ይሆናል ኬክ ለመቁረስ ለመጨፈር ለመደነስ የፎቶ ፕሮግራም አዳራሹ ስለማድረግ በጣም ስለሚያጨናንቅ ያን ነገር እንግዲህ በሰፊ ሁኔታ ይህ ነገር ይቀንሳል። በተለይ ደግሞ ሰርግ አዘጋጆችን በተለምዶ ፕሮቶኮል ብለን የምንጠራቸው ማለት ነው እነሱን ሰዎች በጣም የሚያጨናንቅና ፎቶግራፈሮችን ፎቶግራፈሮችን ቪዲዮግራፈሮችን በሚመች መልኩ እንዳይሰሩ ታይማቸውን በጣም ስለሚይዝ ፕሪዊዲንግ የሚባለው ነገር በጣም ጥሩ አማራጭ እና ለሌሎች ሙሽሮች እንግዲህ መጋባት ለሚያስቡ ሙሽሮች በጣም በጣም በጣም በጣም ሰጀስት የሚደረግ ነው ማለት ነው። ሆኖም ግን ይሄ የፕሪዊዲንግ እንግዲህ ፕሮግራም ወጪው ቀላል አይደለም። ምክንያቱም ለምሳሌ አንዲት ሙሽሪት የሰርግ ቀን የምትከራየውን ቤሎ የሰርግ ቀን የምት የምትዋብበትን ወር ደግሞ ሜካፕ የምትሰራበትን ወጪዎች ትደግመዋለች ማለት ነው። ቢኮዝ ለምሳሌ እሁድ ሰርጎ ነው እሷ ሮብለት ከሆነ ፕሪዩዲንጓ የምትሰራው ያንን ቬሎ እንደ አዲስ ተከራይታ ነው። ሜካፕ እንደ አዲስ ነው የምትሰራው። ካሜራማኖች ቪዲዮግራፎችን ጨምሮ ኤክስትራ ወጪ አለው ማለት ነው። ተጨማሪው ወጪን ይጨምራል። ምክንያቱም አንድ ቬሎ አከራይ የሰርግ ቀን የምታከራይበትን ለምሳሌ ከሀምሳ እስከ ሰባ ሺህ ብር ከሆነ ፕሪ ዌዲንግ ላይ ልሰራበት ካለች ተመሳሳይ ክፍያ ልታስከፍል ትችላለች። ምናልባት ግን የሰርግ ቀን ትከፍላለች ብላ ካሰበች፣ ምናልባት ዲስካውንት ሊኖረው ይችላል። ሆኖም ግን ደግሞ ይሄኛውን ወጪ ግዴታ ማውጣቱ አይቀርም ማለት ነው። ይህን ሁሉም ፕሪ ዌዲንግን የሚያስብ ሙሽራ ወር ደግሞ አዘጋጆች ይሄን ነገር ታሳቢ ያደርጋሉ ማለት ነው። ፕሪ ዌዲንግ ሲዘጋጅ ሜካፕ የምትሰራው ለምሳሌ ሀያ ሺህ ብር ከሆነ ሜካፕ የምትሰራው ልጅ ሰርጉን አስባ ወር ደግሞ ሰርጉን አስቦ ሜካፕ የሚሰራው ሰውዬ ዲስካውንት አድርጎላት ለፕሪ ዌዲንጉ ሊቀንስ ይችላል እንጂ ሰርግን በያዘችው የሜካፕ ዋጋ ፕሪ ዌዲንግ አይሰራም ማለት ነው። እሱም ራሱን የቻለ ሌላ ፕሮግራም ነው። ፕሪ ዌዲንግ ሌላው ፕሮግራም ነው፣ ሰርግም ሌላ ፕሮግራም ነው ማለት ነው። ስለዚህ ሙሽሮች ይሄን ሲያስቡ ወጪያቸውንም እንደዛው እያሰቡ ማለት ነው። ተመጣጣኝ ወጪ እንዲኖረው ከታሰበ ምናልባት በፓኬጅ የተጠቀለለ የስቱዲዮ እና መስክ ፎቶ ላይ ፕሪ ዌዲንግን ያካተተ ሰርግ ላይ ቬሎ ለምታከራየው፣ ሜካፕ ለምትሰራው፣ ለአዘጋጁ ፕሮቶኮሉ ጋር ተነጋግሮ ፓኬጅ የሆነ ነገር ቢገኝ ሞር አዋጭ ነው የሚሆነው። ግን በጣም አድቫንቴጅ ያለው እና ለሰርጋችሁ ውበት እንዲኖረው የዕለቱ ለታ ስፔሻሊ የሰርግ ዕለታ ሰርጉ በሚካሄድበት ቀን ነገሮችን በጣም በጣም ያቀላል። ሙሽሮች ዘና ብለው ሳይጨናነቁ ሳይሯሯጡ ወደ አዳራሽ ገብተው አዳራሽ ካለው ሰው ጋር በደንብ ተጫውተው፣ በደንብ ደንሰው፣ በደንብ ጨፍረው፣ በደንብ ዘምረው፣ በደንብ ጊዜያቸውን ተጠቅመው ሳይጨናነቁ ፕሮግራሙ በተሳለጠ ሁኔታ እንዲሄድ ያደርጋል ማለት ነው። ስለዚህ ስለ ፕሪ ዌዲንግ ይህን ያልኳልኳችሁ ይበቃችኋል። ስለ ዲቦራ፣ ስለ ቲክቶከሯ ዲቦራ ሰርግና ሁኔታ አንዳንድ ነገር እንዳስረዳችሁ ኦር ደግሞ ስለ ወጪዎች፣ ስለ ዝግጅቶች፣ ስለ ፕሮግራሙ ኮሜንት ላይ አስተያየታችሁን አስቀምጡልኝ። በተረፈ በጣም ነው የማመሰግነው። ሰብስክራይብ ያረጋችሁ ሰዎች ሰብስክራይብ እያረጋችሁ ያላችሁ ሰዎች ከልብ አመሰግናለሁ። ላይክ አድርጋችሁ ቪዲዮችን በደንብ እንዲታይ አድርጉልን። እናመሰግናለን። ጫው